አሁን እነዚህ ተለጣፊ ነው ናቸው የሚባሉት። ስለዚህ የሚባሉት እዚህ ጋር ፊት ለፊት የሚታየኝ ዋጋው ምን ያህል ነው? ዋጋቸው ቆንጆ ነው ግን ተለጣፊዎቹ። እሺ እንግዲህ ቆንጆ ቆንጆ መብራቶችን አይተናል። አሁን ላይ በደንብ እየተወሰደ ያለው እየተሸጠ ያለው የመብራት አይነት ምን አይነት ነው? ለኢንተሪየር ዲዛይነሮችና ለባለሙያዎች ቅናሽ እናደርጋለን። በይበል ሰላም የኖር ሪቪው ቤተሰቦቻችን እንዴት አላችሁ? በዛሬው ቪዲዮችን ቤት እየሰራችሁ ላላችሁ እንዲሁም ደግሞ ህንፃ እየገነባችሁ ላላችሁ ቤታችንን እንዲሁም ደግሞ ህንፃችንን እያሳመረልን ያለው በዋነኝነት መብራት ሆኗል። የመብራት ዋጋ አይነትና ጥራቱ ምን ይመስላል የሚለውን በዛሬው ቪዲዮችን እንቃኛለን። እኔ ቤዜትኔን ቻናላችን ኖር ሪቪው ነው። አብራችን ሆኑ። ሰላምላለን እግዚአብሔር ይመስገን። እስኪ ራስሽንና የት እንደምንገኝ ለተመልካቾች አሳቂል ሪ መባላለሁኝ። አድራሻችን ከዛ አዲስ ግራውንድ ላይ 19 ቁጥር እንገኛለን። እዚህ ጋር እንግዲህ ለየት ያለ መብራቶች ይታዩኛል። እስኪ ምን ምን አይነት አምፖሎች አሉ የሚለው የትኛውስ ነው ለሳሎን እና ለመኝታ ቤት የሚለውን አሳይ። የሳሎን መብራቶች አሉ። በእነዚህ ኤልዲ ናቸው። ሳይዝ አላቸው፣ 400 ሳይዝ፣ 300 ሳይዝ እና 500 ሳይዝ። ብዙ አይነት አማራጭ አለ። አሃ በከፍታም ዝቅም እያለ ክርስቲያል ላይቶችም አሉ፣ ፔንቲንጎችም አሉ፣ ፕላስቲክ ላይቶችም አሉ። የሳሎን በጣም ሶስት አይነት ነው የሚበሩት ወይስ አንድ አይነት ነው የሚያበሩት? ስለዚህ በፈለግሽው ከለር አማራጭ እንትላል ማለት ነው። ዋርም ይበራሉ ነጭ እና ዋርም እና ነጭ አንድ ላይ ይበራሉ። ብዙ አይነት አማራጭ አለ። እነዚህ ፔንቲንግ ይባላሉ። አሁን እነዚህ ተለጣፊ ነው የሚባሉት። በሚንጠለጠልም አለ የሳሎን ሴት አሁን እነዚህ በሚንጠለጠል ሴት መብራት አለ። በእነዚህ እነዚህም ሶስት ከለር ነው የሚቀያይሩት። የትኞቹ ናቸው እነዚህ? እነዚህም ሶስት ከለር ነው የሚያበራው። ነጭ ይበራሉ ዋርም እና ዋርም እና ነጭ አንድ ላይ በዚህ ያለ ኖርማል እነዚህ ፔንቲንግ ናቸው። ፔንቲንግ ሃንጊንግ ነው የሚባሉት በእነዚህ ደግሞ ክሪስታል ሃንጊንግ። አሁን እነዚህ ሁሉም የሳሎን ቤት ናቸው። በነዚህ የሳሎን ናቸው። በእነዚህ ተንጠልጣይ፣ በእነዚህ በሚለጠፍ ናቸው። እሺ ከሳሎን ቤት ውጭ ለደረጃ የደረጃ አለ። የደረጃ መብራቶች ደግሞ በእነዚህ አሉ። በኤሊዲን በአምፖልም አለ። እነዚህ ከፍ ዝቅ ይላሉ ወይስ? ቁመታቸው እስከ አራት ሜትር ድረስ ይወርዳል እስከ አንድ ሜትር ድረስ ማጠር ይችላሉ። ይሄኛው ኮሮና ላይት ይባላል። ሶስት ከለር ነው የሚያበራው። እንትን ነው ኮሮና ከመጣ በኋላ ነው ኮሮና ላይት እያል ነው የምንጠራው። ለጎ ስለሚመሳሰል ነው ማለት ነው፣ ለጎ ስለሚመሳሰል ኮሮና ላይት ይባላል። የመብራቶች ውጪ እዚህ ጋር ደግሞ የራስጌ መብራት ይታያል። ለመኝታ ቤት የራስጌ መብራቶች አሉ። እነዚህም ሶስት ከለር ነው የሚያበሩት። እግራቸው ለብቻ ይበራል ይበራሉ። እነዚህ አምፖል የሚቀበሉ ናቸው። በኤልዲም አማራጭ አለ። ሶስት ከለር ነው የሚያበሩት ኤልዲዎቹ። እነዚህ ኤልዲ አማራጭ ሶስት ከለር ነው የሚበሩት አሁን ጥሩ ዋጋቸው ሰው እነዚህ ምን ያህል ናቸው? ዋጋቸው ተመጣጣኝ ነው። በእነዚህ 3500 ብር፣ በኤልዲዎቹ ደግሞ 4000 ብር። የትኛው እነዚህ በጠቃላይ 3500 ብር። እዚህ ጋር ፊትለፊት የሚታየኝ ዋጋው ምን ያህል ነው? ሳይዝ አላቸው ሴት ከሆነ ከ35000 እስከ 48000 ብር። ያው እንደአይነታቸው ይለያያሉ ፔንቲንግ ከሆኑ ከ12 ሺህ ብር እስከ 8 ሺህ እስከ 6 ሺህ ብር እንደ ሳይዛቸው ይቀንሳሉ። ፔንቲንጎቹ ይቀንሳሉ። እነዚህ አዲስ የመጡ ናቸው። አሁን ትሬንድ የሆኑ መብራቶች ናቸው። በጣም ቆንጆ ቆ ነው የሚያምሩት። እዚህ ጋር የሚታዩ ላይቶችስ ምን አይነት ናቸው? እነዚህ ፕላስቲክ ላይቶች ናቸው። የፕላስቲክ ለመኝታ ቤት መጠቀም እንችላለን። እንትን ኮሊደር ላይ መጠቀም እንችላለን። እነዚህ ቲኒኒሾቹ ሶስት ከለር ነው የሚያበሩት። እነዚህም ብዙ አይነት አማራጭ አለው፣ ዲዛይን አላቸው እነዚህም ሶስት ከለር ነው የሚያበሩት። በረንዳ ላይ መጠቀም እንችላለን። ሽንት ቤት ላይ እነዚህ ሽንት ቤት ላይ መጠቀም እንችላለን። ለመኝታ ቤት ተንጠልጣይ መሆን አይችልም ማለት ማለ ይችላል እንደ ቁመቱ እንደ ቤቱ ቁመት ቤቱ ረጃጅም ከሆነ አሉ ለመኝታ ቤት የሚሆኑ የማይረብሹ ዝም ያሉ ነገሮች አሉ። ጣሪያው ግን አጠር ካለ ተለጣፊ ለመሆን አለበት ማለት ይችላል። ስፖቶችም አሉ እንዳማራጭ። እነዚህ ሳሁን ዋጋቸው ስንት ነው? ዋጋቸው እነዚህ 1800 ብር በነዚህ ሁለት ሺህ ብር ተለቅ በሚሉት ሁለት ሺህ አምስት መቶ ብር ዋጋቸው ቆንጆ ነው፣ ግን ተለጣፊዎች ቆንጆ ናቸዋል። ቆንጆ ቆንጆ መብራቶችን አይተናል። አሁን ላይ በደንብ እየተወሰደ ያለው እየተሸጠ ያለው የመብራት አይነት ምን አይነት ነው? ያው አሁን ክርስቲያን ላይቶች ናቸው እየተሸጡ ያሉት። የትኞቹ ማለት ነው? እነዚያ የሚለጠፉት። ለንግድ ቤት ከሆነ ደግሞ እነዚህ ይሆናሉ። እነዚህ እዚጋ ባሉት በተንጠለጠሉት፣ ለቬሎ ቤት ለፑቲክ፣ ብዙ አይነት አማራጭ አለ። ከፍ ያለ ስለሆነ ጣሪያውም ማለት አዎ፣ ከፍ ያለ ስለሆነ ማንጠልጠል እንችላለን። እዚጋ ባሉት ይሄኛው ለ ቤቶች በጣም ቆንጆ በጣም ነው የሚያማምሩት ስለዚህ ዋጋ ስንት ነው ማለት ነው ከነዚህ እስከ ብር ሴቱ ከ ብር አይነት አላቸው እነዚህም እንደዛው እዚህ ጋር እንደ ዲዛይናቸው ይለያያል ሌሎች ደግሞ ፕሮፋይል እና ፕሮፋይል በተለያየ ነገር ላይትለ ላይትም በ3 በ2 ሜትርም አለ ከነ አክሰሰሪው ሙሉ እኛ አልቡሚን ፕሮፋይል በ ሁለት ሳንቲም በ ሶስት ሳንቲም እንዲሁም በሚለጠፍ፣ በሚቀበር አለ። ፍሬም ባለው፣ ፍሬም በሌለው በተለያየ ለኤል ሼፕ ኤል ሼፕም አለ። የፈለጋችሁት አይነት እኛ ጋር ማግኘት ይችላሉ። እዚህ ጋር ደግሞ ለኮሪደር የሚሆኑ መብራቶች ይታዩኛል። እስኪ ንገሪን፣ ስለዚህ ዋጋዎቸው? ኮሪደር ላይ ያው ሀገሪቱን እያደመቀችው ያለችው መብራት ይቺ ነች። ህንፃዎች ላይ አሁን ጊቢም ላይ የተደረገ ነው። ይሄ አሁን አሪፍና ትሬንዲ የሆነ ነው። በፕላስቲኩም አለ በሜታሉም አለ። ኖርማል ጊቢ ውስጥ ደግሞ ለማድረግ እነዚህ ተመራጭ ናቸው። ያው ለየት ለማድረግ አሉ። እነዚህም ይበራሉ፣ ወደታች ይበራሉ። ዋጋቸውስ ምን ያህል ነው? እነዚህ ዋጋቸው ከ8 እስከ 50 ጀምሮ፣ ይሄኛው 850 ብር በፕላስቲኩ፣ በሜታሉ ደግሞ 1000 ብር። ሜታሉ የትኛው ነው? ብረቱ፣ ይሄ ራሱ ሆኖ በብረት አለ። ስለዚህ ከ8 እስከ 50 ብር፣ 1000 ብር። የጋርደን መብራቶችም አሉ፣ እስኪ እዚህ ጋርደን መብራቶች አሉ። በኤልኢዲ ናቸው። ሳይዝ አላቸው 80 ሳንቲም፣ ዘጠና ሳንቲም፣ 60 ሳንቲም እና እንዲሁም 30 ሳንቲም ሶስት ከለር ነው የሚያበሩት። በአምፖልም አማራጭ አሉ። እዚህ አምፖል የሚቀበሉ ናቸው። ለኮለን ደግሞ እነዚህ ያሉ እንደ አማራጭ ብዙ አይነት አማራጮች አሉ። አምፖል የሚቀበሉት ናይስ። ትንንሾቹ የኮለኖቹ ከ2500 ብር እስከ 3000 ብር አሉ። እነዚህ ደግሞ ከ7000 እስከ 8000 ብር እነዚህ እንደ ሳይዛቸው ይለያያሉ። ሶስት ሺህ ስምንት መቶ ብር 30 ሳንቲሙ፣ 60 ሳንቲሙ አምስት ሺህ ስምንት መቶ ብር፣ 80 ሳንቲሙ ደግሞ ስምንት ሺህ አምስት መቶ ብር። መብራቶች በተጨማሪ ምን ምን እቃዎች ትይዛላችሁ? ከመብራት በተጨማሪ ደግሞ ብሬከር ቦርድ እንይዛለን። በፕላስቲክም በሜታል አለን። ፓውዛዎች አሉ፣ 5 እስከ አምስት መቶ ድረስ አለ። በሶላር የሚሰሩ ፓውዛዎች አሉን። ፋን አለ በተለያየ ሳይዝ እና ፓወር ሰፕላይ ጋቶ አለን። በተጨማሪ እና ስትሪፕ ላይቶች አሉ። በተለያየ ለአልሙኒየም የሚሆኑ ኒዮን ላይት አለን። ይሄ ሻዶ ላይት አለን። እነሱስ አሁን ዋጋቸው ምን ያህል ነው? ዋጋቸው ይሄኛው ከመቶ ሰላሳ አምስት ብር እስከ መቶ ሃምሳ ብር። ሻዶ ላይቱ ይሄ አልሙኒየሙ በሲንግልም አለን በደብልም አለን። ዋጋቸው ይሄ ከመቶ ሰላሳ አምስት ብር ይለያያሉ ማለት ነው ሁለቱም። ላይታቸው እንደ ቦታው እንደ ቦታው ስፋት ላይት የማይፈልግ ሰው ሲንግሉን ያደርጋል። ላይት የሚፈልግ ሰው ደብሉን ያደርጋል። በጣም ፓወር የሚፈልግ ሰው ደግሞ ይሄኛው አማራጭ አለን እና ይሄ የሚሄደው በድራይቨር የሚሰራውም አለን ባር ጂቢ እና ይሄኛው ደግሞ ዋርም ነው። በነጭም አለው። ይሄኛው ሳውንድ ሳውንድ ስትሰጪም ይበራል ይጠፋል። ይሄኛው ያስታጨበጭ ቢለት ምናምን አሃ እንትን ይላል ማለት ነው በራሱ ጊዜ ጠፋል ይበራል በራሱ ጊዜ አዎ። አልጋ ስር ላይ ምናምን መኝታ ቤት ላይ ይደረጋል። አርጂ ሰባት አይነት ከለር ነው የሚያበራው በእጅሽ ሳውንድ ስትሰጪው፣ በስልክሽም እንትን ማኔጅ ማድረግ ትችላለች ሻደሽ ማለት ነው። ፓወር ሰፕላይ ያለው የራሱ ለቤት በጣም ነው የሚያምረው። እነዚህ መቆጣጠሪያዎች ውስጥ ዋጋቸውን ነገርሽኝ መተዋቱ ያው ጋቶ አንደኛው ነው 8500 ብር አንደኛው። እዚጋ ደግሞ ከመብራቶች በተጨማሪ ብሬከሮች ይታዩኛል። እስኪ ብሬከሮች ንገሪ። ብሬከር ሲንግልፌዝ እስከ ስሪ ፌዝ አለ። እዚጋ ኤሊዲአምፖሎች አሉ። ኖርማል አምፖሎች አሉ። እነዚህ ኤሊዲ አምፖሎች አሁን ትሬንዲ ናቸው። ሳይዝ አላቸው፣ ከትልቅ እስከ ትንሽ ሳይዝ አላቸው። ሀንጊንግ ላይት ላይ ምናምን ስነጠቀሟቸው ውበት አላቸው፣ ያምራሉ። ትልቅ ነው አ ትልቅ ነው። ሳይዝ አላቸው። ስንት ዋት ነው ማለት ነው እነዚህ? እሱ ስምንት ዋት ነው። በተጨማሪ ፓኔል ፓኔል ላይቶች አሉ። ከለር በሚቀያየርም በሚቀያየርም ፓኔል ላይቶች አሉ። ለበረንዳ፣ እነዚህ ለሽንት ቤት ምናምን መጠቀም የምንችላቸው ናቸው። ይህኛው ደግሞ ሳውንድ ነው ቤል ሳውንድ እሺ በስተመጨረሻ ማስተላለፍ የምትፈልጊ መልእክት ካለ እንዲሁም ደግሞ ቀረ የምትዩ ነገር ካለ ለተመልካች። ነገር የለ ቀረ የምለው ነገር የለም። ማስተላለፍ የምፈልገው መልእክት ቢመርጡን ይኮሩብናል። አድራሻችን ከዛ አዲስ ግራውንድ ፍሎር ላይ 19 ቁጥር እንገኛለን። ስልካችን ከታች አለ፣ ይደውሉልን። ለኢንተርኔት ዲዛይነሮችና ለባለሙያዎች ቅናሽ እናደርጋለን በይበልጥ እንዲሁም ደግሞ መጠየቅ የምትፈልጉት ነገር ካለ ደውሉልን። በብዛትና የምናከፋፍላቸው እቃዎች አሉ አልሙኒየም ፕሮፋይል አለን፣ ፋን በብዛት አለን። እንዲሁም ስፖቶች አሉን በብዛት። እንዲሁም አድራሻችን ለሚያደናግራችሁ ሰዎች ጉግል ማፕ ላይ ሪም ላይትና ኤሌክትሪክ ብላችሁ ሰርች ብታደርጉ ታገኙናላችሁ። ከሙልጌታ ፊት ለፊት አዲሱ ህንጻ ካዛ አዲስ ግራውንድ ፍሎር ላይ 19 ቁጥር ያገኙናል። አመሰግናለሁ። በጣም እሺ፣ እኛም ስለጎበኛችሁን እናመሰግናለን። እንግዲህ ተመልካቾቻችን በዛሬ ቪዲዮአችን ሪም ላይ ተገኝቼ ለሳሎንም ሆነ ለኮሪደር መብራቶች የተለያዩ የመብራት አማራጮችን አይቻለሁ። እንደ ወደዳችሁ ተስፋ አደርጋለሁ። እየመጣችሁ እነሱ ማግኘት ትችላላችሁ። ሌላ ቀን በሌላ ሪቪው እስከምንገናኝ ድረስ እኔ ቤዜትኔ ሰብስክራይብ ማድረግ እንዳትረሱ እናመሰግናለን።